ኢየሱስ በሐዋርያት ሥራ ውስጥ ስንት ጊዜ ተገለጠ? በሐዋርያት ሥራ ውስጥ ኢየሱስ በአካልና በራዕይ ወይም በመንፈሳዊ ግጥሚያዎች ብዙ ጊዜ ተገለጠ። በመጽሐፉ መጀመሪያ ላይ ኢየሱስ ከትንሣኤው በኋላ ለደቀ መዛሙርቱ ተገልጦላቸው ስለ አምላክ መንግሥት እያስተማራቸው 40 ቀናት አሳልፏል። የመጨረሻው አካላዊ መገለጡ በሐዋርያት ሥራ 1፡9 ላይ ነው። እሱም በደቀ መዛሙርቱ ፊት ወደ ሰማይ በሚያርግበት። ይህ ክስተት ከኢየሱስ ምድራዊ አገልግሎት ወደ ሐዋርያት በመንፈስ ቅዱስ ተልእኮ የተደረገ ቁልፍ ሽግግርን ያመለክታል። ምንም እንኳን ኢየሱስ ካረገ በኋላ በአካል ባይኖርም፣ መገለጡን እና በሐዋርያት ሥራ ውስጥ ባሉት ክስተቶች ላይ ተጽዕኖ ማሳደሩን ቀጥሏል። በሐዋ ይህ ራዕይ ኢየሱስ በቀደመችው ቤተ ክርስቲያን ሕይወት ውስጥ አሁንም ንቁ ተሳትፎ እንዳለው ያሳያል። የእሱ መገኘት ለምእመናን በታላቅ መከራ ጊዜም ቢሆን መጽናናትንና ማረጋገጫን ያመጣል። በሐዋርያት ሥራ ውስጥ ከታዩት እጅግ አስደናቂ የኢየሱስ መገለጦች አንዱ የሆነው በምዕራፍ ዘጠኝ፣ ሳውል በኋላ ጳውሎስ በደማስቆ መንገድ ላይ በተመለሰበት ወቅት ነው። ሳውል ብሩህ ብርሃን አይቶ፣ ሳኦል፣ ሳውል ለምን ታሳድደኛለህ? ሲል የኢየሱስን ድምፅ ሰማ። ይህ መለኮታዊ ገጠመኝ የሳውልን ሕይወት ሙሉ በሙሉ ለውጦታል፣ ከጨካኝ አሳዳጅ ወደ ጥልቅ የወንጌል ሰባኪነት ለውጦታል። ኢየሱስ በአገልግሎቱ እንዲመራውና እንዲያበረታታው ጳውሎስ በኋላ በራእይ ተገልጦለት ነበር። በአጠቃላይ ኢየሱስ በቀጥታ በሐዋርያት ሥራ ውስጥ ብዙ ጊዜ ተገልጧል፣ በአካል መልክ፣ በራዕይ እና በመንፈስ ቅዱስ ኃይል። እነዚህ ገጽታዎች የቀደመችውን ቤተ የክርስቲያን አቅጣጫ የሚቀርጹ ኃይለኛ ጊዜያት ናቸው። ኢየሱስ ሩቅ እንዳልሆነ ነገር ግን ተከታዮቹን በየመንገዱ እየመራ መሆኑን ያሳያሉ። በመገለጡ የሐዋርያት ሥራ የሚያሳየው ትንሣኤው ክርስቶስ የሕያው የቤተ የክርስቲያን ራስ እንደሆነ ነው።